ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ? አላችሁን ያለው ማለት ነው ትላችሁ። እኔ አታክልት ዘርአቱ መንጋ ማለት ነው። ይህን ይመስላል። እስኪውልኝ ያምራል አይደለ? ያፈራሁት ማለት ነው። ያው አታክልት እያጠጣሁ እገኛለሁም እና ጠረግረጋርጌ ጨርሼ አታክልት እያጠጣሁ ነው። እንደምታውቅ ማጥረጊያ ይሄ ነው፣ ይመስላል ሎንጋ ነው። በሎንጋ ነው ማለት ነው። ጠረኩኝ ተፈቶች ናቸው እያጠጣሁ እገኛለው፣ ማለት ነው። ጠራርጌ ጨርሼ አሁን ወሃ እያጠጣሁ ነው። ይሄ በጣም ያምራል። እናንተ ምንድነው ይሄ? እስኪ ይሄን የምታውቁ ከምር። ተምር ግን አይደለም፣ የሆነ ቅጠል ነው። ዘፈፍ ያለ ነው። በጣም ያምራል። ራሱ የቻለ የሆነ ቅርጽ ያለው ነገር ነው ማለት ነው። በጣም ነው የሚያምረው፣ ግን ምን እንደሆነ አላወቅኩትም። ተምር ግን አይደለም፣ እውነት ለመናገር ተምር እንዴ እንደዚህ አይነት ተምራል እንዴ? ቀጣሉ በጣም ነው ይጀነን ይጀነን ይጀነን ይጀነን እላችኋለሁ። በሉ ለማንኛውም ላይክ እና ሰብስክራይብ አድርጉት። ፎሎ ፎሎ እያረጋችሁ ላይክ እያረጋችሁ አበረታቱ ማለት ነው። ይሄ ሲ ምን ቅጠል ነው? ኦት ይሄ ማለት ነው ይሄ ሀገራችን ምንድ ነው የሚባለው? እንብስ ነው አይደል? እንብስ ነው የሚባለው። እንደምታዩት ማለት ነው እንግዲህ አታክልቶችን እያጠጣሁ ነው ተምር ግን ይሄ ነው። ይሄ ተምር ነው አያችሁ ታዲያ። ተምር ይሄ ተምር ነው። ቅድም ያሳየኋችሁ ግን ምን እንደሆነ አላቅም ማለት ነው። የዝዘር የዝዘር አያችሁ ታዲያ ተመልከቱት። እና ታክልቶቼ ናቸው ማለት ነው። እና ሁና ታክልቴን በዛኛው አጠጥቼ በዚህም እንግዲህ ጠራርጌ እንደምታውቁት ነው። እነዚህ እኛ ሀገር ምንድን ናቸው ስማቸው ምንድን ነው? ቁንጭላ ናቸው ቁንጭላ ነው የሚባሉት የሚባሉት እናንተ እስኪ ንገሩኝ፣ ንገሩኝ ማለት ነው፣ ንገሩኝ ምንድን ነው የሚባሉት? በሉ እንግዲህ ላይክ፣ ሰብስክራይብ፣ ሼር እንዴዝ ይቻርጋችሁ ፋታፍት እንድትተክሉ እኔ እያሳያችሁ ያለሁት ማለት ነው። ኦኬ በዛ አጥተናል። ባሉ እንግዲህ ላይክ ላይክ እና ሰብስክራይብ ቤተሰብ ቤተሰቡን ኦኬ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ወይም እየጋ ተቀላቀሉ፣ ማለት ነው እና የኔ ይመስላል እላችኋለሁ። ማየት ተታደለ ያምራል፣ በጣም ያምራል። ላይክ አርጉ ደግሞ ላይክ ሰብስክራይብ እያረጋችሁ እያረጋችሁ እያረጋችሁ ማለት ነው። ከወይማ ጋር ቤተሰብ እንድትሆኑ በትህትና ጠይቃለሁ። በኮሜንት እንደዚሁ ደግሞ ከቸከችላለሁ ማለት ነው፣ እመልሳለሁ ማለት ነው ውዶቼ ስከት በሎ ሁላቸውም ይሄን የምታወው ሁሉ ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡ ነው ተቀላቀሉ። ሀገራችን ሄደን ደግሞ እንደዛ አድርገን ያው እንድን አታክልት እንድንተክል ማለት ነው። ሰምታችኋል አይደል? እንደምታውት ነው ደርሷል። አያችሁት አይደል? አያችሁት ኡ ወደቀ ፍሬ ይሄ ይመስላል ታያችኋል ኦኬ፣ ስቲዩት በደንብ አድርጋችሁት ደግሞ የሚገርመው ነገር ማለት ነው ቶሎ ነው የሆነ መንጋ ሽታው ሲጣፍጥ ሽታ በጣም የሚጣፍጠው የሆነ ደግሞ ማፍራት ከጀመረ የሚገርማችሁ ነገር ቶሎ ነው የሚያፈራ ቶሎ ብሎ ማለት ነው። አሁን ይሄ ፍሬ ከጀመረ ምንም ነገር አስራ አምስት ቀን ነው ምናምን የሆነ ነገር ማለት ነው ብዙም አልቆይም ግን ፍሬዎቹ ከጀመሩ በኋላ ሲያድግ ሲያድግ ወደር የለም። በቃ ቶሎ ቶሎ ቶሎ ነው የሚያርገው። አያችሁት? ቶሎ ያርጋል ማለት ነው። እንደሚታወት ግን መንጋ ነው እና በነገራችን ላይ ግን ሆም ጣጣ ስለሆነ አልወደውም። በጣም የሚሆም አጠጥ ነገር እንትናለም ማለት ነው። ፓፓዬ ነው የምወደው። ይሄ ግን ሽታው ቆንጆ ነው። ይሄን ሲበሉት ሆም ጣጣ ነው ማለት ነው። ብስል ሲል ነው እንጂ እንዲያ ፓፓዬ የሚሆነው ይሄ ጥሬው፣ ይሄ ተጥሬው የሚሸጠው አለ አይደለም እንደዚህ ያለቀለው እንደዛ እሱ መሰለኝ። እና ውዶቼ ማለት ነው እስኪውት አባቱ እስኪ ተመልከቱ፣ እስኪ ተመልከቱ፣ ይታያችኋል። ፍሬ ፍሬ ይታያችኋል። ከታች ውሃ አለ እንግዲህ፣ ከታች ውሃ እየጠጣሁ ነው እኔ። እያሳያችሁ ያለሁት ፍሬ ፍሬው ነው ኦኬ። ሁላችውም ላይክና ሼር። ኦኬ ቤተሰብ ሁኑ፣ ተቀላቀሉ፣ ከወይንዬ ጋር ማለት ነው። ላይክና ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ይህን ይመስላል ቆይታችን። ባይ ባይ ናይክ ማድረግ አትርሱ። ደግሞ ቤተሰቡን ተቀላቀሉ።